ቀጃጅን ያኖርኩሽ ወይም በቃ የሆነ ነገር እያረኩሽ ኦኬ፣ እዚች ጋር ትላንትና አብርሃም ሰክሬ ገብቼ እንደምደበድብሽ ጨቁኜ እንዳኖርኩሽ ወይም ደግሞ አስገድጄ እንደማኖርሽ አይነት አድርገሽ ነው፣ እንደተበደርሽ አይነት አድርገሽ ነው ለተመልካች ወይም ደግሞ ለህዝብ ለቤተሰብ እያሳየሽ ያለሽው። ምን አደረግኩሽ ባለበትን ፓርት እናንተ ደግሞ አንዳንዴ ሴት አልጫዎች ምን አደረጋችሁ? አስገድጄ አይደለም ማኖርሽ ያለበትን ፓርት ቆርጣችሁ አውጥታችሁ እኮ ለምናህ ያገባችህ እሷነት አስገድዳ የምታኖረህ እሷነት አስገድዳ ያገባችሁ ያላቸው እሷናት ልክ ልኳን ንገራት ብላቸው፣ ሀሳብ አስተያየት የምትሰጡ አላቸው። በመቀጠል ደግሞ በአብርሃም ላይ ትላንትና እኔ ጥፋት የምንድ ነው ምን አጠፋው ብሽ ምን በደልኩሽ ብሎ ወይም ደግሞ ለህዝብ አሳልፈሽ እየሰጠሽኝ ነው፣ ህዝብ እንዲጠለኝ እያደረግሽ ነው ባለበትን ሀሳብ አስተያየት ስንሰጥ ምን አገባችው ገደል ግቡ፣ እንዲታረቁ ስለማትፈልጉ ነው፣ አብረው እንዲኖሩ ስለማትፈልጉ ነው ብላቸው የተሳደባቸው አላችሁ ማለት ነው። ሩታዬ ደግሞ በዚህ አጋጣሚ ጋሽዬ ይዟት ወደ ቡታጀራ ሊሄድ ነው ወደቡ ቡታጀራ ሊሄድ ነው። መጨረሻው ምን እንደሚፈጠር እናያለን። በመቀጠል ደግሞ አብርሃምን አብርሃምን ለሚዲያ ወይም ደግሞ ህዝብ እንዲጠላው እያደረገች ወይም ደግሞ ህዝብ እንዲያቋሽሸው ህዝብ ክብሩን ዝቅ እንዲያደርገው ያደረገች ማን ናት? ሩታ ናት ወይስ ነፃነት ናት? ለማንኛውም እስከ መጨረሻ ተከታተሉኝ ላይክ እያደረጋችሁ። አሰላሙ አሌይኩም ወራህመቱላሂ በረካቱ ድናት የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ በእያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ ጋይስ። ልክ ስገቡ ላይክ እያደረጋችሁ። ምክንያቱም ጠላት ከሩቅ አይመጣም እዚች ሀገር ልክ እንደ እኔ ሽንት ቤት አጣቢ የሆነችዋ ናት። ጣቷ እኔ ቻናል ላይ የምትዘነዝረው ማለት ነው፣ ሪፖርት ለማድረግ በነገራችን ላይ አንዳንዴ ቻናል ራሱ ይመልስባቸዋል። ሌላው ሩታ አብርሃም ትላንትና አስገድጄ እንደማኖርሽ አይነት ነው አድርገሽ እያሳየሽ ያለሽው፣ ተመልካች እንዲጠላኝ፣ ተመልካች እንደበደልኩሽ አይነት አድርገሽ ነው እያሳየሽ ያለሽው። ባለበትን ብዙ ሰው ያንን አስገድጄ አይደለም እያኖርኩሽ ያለበትን ፓርት ቆርጣች አውጥታችሁ ሀሳብ እየሰጣችሁበት ነው እኮ ነገራት። አስገድዳ ያገባችህ እሷ፣ አስገድዳ የምታኖረህ እሷ፣ አስገድዳ ያረገዘችብህ እሷ። እውነትሽን ነው። ባልሽን አስገድደሽ ነው ያገባሽው። ባልሽን አስገድደሽ ነው ያረገዝሽበት ኢንፎርሜሽን አስገድደሽ ነው ምታኖሪው። አዎ የእናንተ ስራ እኮ ነው የምትናገሩት። ሌላው ሩታ አስገድዳ ያገባችው ነገር የለም። አስገድዳ ለምና የወሰደችው ነገር የለም። አስገድዳ የፍቅር ጥያቄ ያቀረበችው ነገር የለም። እየመረን እውነትን ይመራችኋል፣ እውነት ይመራችኋል። ነገር ግን እውነት እውነት ናት፣ አትሻርም። ውሸት የሆነ ጊዜ ይፋ ትሆናለች ማለት ነው። እሱም ምንድነው ሩታ የፍቅር ጥያቄ ያቀረበች የሚባለውን እሱ ነጽብ ብቻ ና ብቻ ነው የጣላት እስከዛሬ ድረስ እች ልጅ እያስወቀሳት ያለው ያ ብቻ ነው። ያ ደግሞ ስራ ነበረ። ያ ነገር ሲደረግ ደግሞ እነ የተንቢም ነበሩ። ያንን ነገር ሲዋዋሉ ወይም ደግሞ ሲፈራረሙ ራሱ ነበረች፣ ሁላቸውም ነበሩ። ሴት የተባለ በሙሉ የሴት ርካሾች፣ ርካሾች፣ ለእኔ ርካሾች ናቸው። ምክንያቱም ሴትን ልጅ አሳልፈው ሴትን ልጅ ለሚዲያ የፍቅር ጥያቄ አቅርበሽ ስራ ስሪ እንድትሰራ የፈቀደላት ያደረጉት እነሱ ናቸው። አከተመ። ርካሾች፣ ለእኔ ርካሾች ናቸው። ለእናንተ ጀግኖች ሊሆኑ ይችላሉ። ለእኔ ደግሞ ርካሽ ናት። እንደዚ አይነት ሴት አሳልፋ ለሚዲያ ሰታ ወንድን ልጅ የፍቅር ጥያቄ አቅርበሽ ስራ ስሪ ማለት ምን ማለት ነው? ርካሽ ናት ለእኔ፣ እንደዚ አይነት ሴት። ገባቸው አይደለ? ሲቀጥል የአብርሃም ህይወት አብርሃም ክብሩ ዝቅ እንዲደረግ አብርሃም እንዲነካ አብርሃም ያላደረገውን አደረገ እንዲባል ወይም ደግሞ እንዲሰደብ ያደረገችው ማናት? ሩታነት ወይስ ነጻነት ናት? ያደረገችው ነጻነት ናት። እሱም ፎቶሾፕ እያሰራች ፎቶ ቪዲዮ ኤዲቲንግ እያደረገች አልጋ ላይ ሳይቀር ኤዲቲንግ ያደረገችው ቪዲዮ እኮ አለ። ይህንን ደግሞ የቡታጀራ ዩቱበሮች የያዙት ቪዲዮ ራሱ አለ። ተግባባን አይደለም? የእሱ ክብር ዝቅ እንዲል ያደረገች ነጻነት መጠየቅም ያለበት ወይም ደግሞ ለሚዲያ ሰጣሽ ብሎ አንቆ መያዝ የነበረበት ሩታ ላይ ነው መጮህ የነበረበት፣ ወይስ ነፃነት ነው አንቆ መያዝ የነበረበት? የትኛዋ ሴት ናት ታንቃ መያዝ የነበረባት ሩታ? እስኪ እናንተ ለነገሩ ፈጣራችሁ አልፈሩም። እሺ ህሌናስ? ህሌና የላችሁም። ህሌናችሁን ሽጣችሁታል። እስኪ እናንተ ፍረዱ። ለነገሩ ፍረዱ አትባሉ። እናንተ ዛሬ ላይ ፍረዱ ብትባሉ እናንተ ያለ አግባብ እናንተ እኮ በሟች ወይም ደግሞ እናት አባት በሌለው ልጅ ላይ ራሱ እኮ ትፈርዳላችሁ፣ አንዳንድ ሰገጤዎች ማለት ነው። የምሬ ነው ምላችሁ። እኔ መሳደብ ሳልፈልግ እንድሳደብ ታደርጉኛላችሁ ብዙ ጊዜ። ነገር ግን የሆነ እናንተ ሲጀምር ተሳዳቢ ያደርጋችሁኛል። የእናንተ ውጤት ነው፣ ይሄ የማንም ውጤት አይደለም። ነፃነት ናት አብርሃም እንዲሰደብ ያደረገችው፣ ክብሩን ዝቅ እንዲድር ያደረገችው፣ አብርሃም ያላደረገው አደረገ እንዲባል ያደረገችው እሷ እሷናት ሩታ። አንድ ቀን አብርሃም በድሎኛል፣ አብርሃም እንደዚህ አድርጎኛል፣ እንደዚህ ብሎኛል ብላ ታውቃለች አታውቅም? እየጠየቀችው እኛም ደግሞ እሷ ነው የጠየቀችው እኛም ያየነው ነው እየተናገርን ነው ያለ ነው ሲቀጥል፣ እነሱ ሀሳብ አስተያየት እንዲሰጥባቸው ነው ቪዲዮ አምጥቶ የሚለቁልን። ገባችሁ አይደለ? እኛ ዝም ስንል እኮ ሀሳብ ሳንሰጣቸው ስንቀር እንዴ ምን አገኙብን? እንዴ ምን አይነት ስደት አግኝተ ነው ዝም ያሉን ነው የምንለው፣ ሚሉን ማለት ነው እነሱ። ስለዚህ እኛ ደግሞ ባየነው በሰማነው ባየነው ነገር እንፈተፍታለን፣ ያለውን ነገር አንኳር አንኳሩን ነገር አውጥተን እንናገራለን። አከተማ ሩታ ምንም አይነት ነገር አላደረገችውም። ሩታ አብርሃም እንዲጠላ ያደረገችው ነገር የለም። አብርሃም እንዲቋሸሽ ክብሩ ዝቅ እንዲል ባልዋ እንዲሰደብ አላደረገችም። ዛሬ የሚሆን ነገ ማስረግጭ እነግራችኋለሁ። በእሱ አብርሃም እንዲቋሸሽ እንዲሰደብ ያደረገችው ነጻነት ብቻና ብቻ ናት። ያልተደረገች ተደረግኩ ስትል ጠብቅኝ ከሩታ ጋር ድራማ ነው እየሰራው ብሎኛል ያለችው። ሲቀጥል ደግሞ ቤተሰብ የሌለበት ሰርግ ሄደው ሰረጉ ስትል እንደምን ያላችው ነገር አለ። ከአብርሃም ተርፋ ኮ ሩታን ራሱ ስታንቋሸሽ የነበረች እኮ ነጻነት ናት ከሱ የነበረበት ነፃነት እንጂ ሩታ አይደለም። ነፃነት ላይ መጮህ የነበረበት ሩታ ላይ ነው የጮኸው። ታዲያኛ ደግሞ ባየነው እንጂ ባላየነው ነገር እንድንፈርድ ነው እንደምፈልጉት እናንተ ወንድ አምላኪ ሁላ ማለት ነው። ሴቶቹ ወንድ አምላኪ ምን ነው ወንድ ጠረረባቸው እንዴ? ወንድ የለም ሀገራችሁ ላይ ወይስ የሚያነሳቸው አጣችሁ? ምድረ ቅንቅናም ደግሞ አሩጊት ብላችሁ ራሱ ትሳደባላችሁ። ለራሳችሁ አሩጊት ሆናችሁ ምን ይመስላሉ? እድሜያቸው ቢቆጠር ሰማይ ይነካል እኮ፣ ጣራ ትነካለች። ገባችሁ አደለ? ከእኛም እኩ አሁን ከስንትና ስንት ዓመት እዛ ተንደባለች መጠሽ እዛ ከማንም ስትጋደም ይኖረሽ እዚህ መጠሽ ደግሞ እድሜሽን ጨረሰሽ። እኛን አሮጊት ትላላችሁ እናንተ። አሮጊት እናታችሁ ደብቃችሁ ማለት ነው። እኛ እድሜያችን አንደብቅም። ዛሬ የሚሆን ነግም። አሮጊትም ደግሞ አይደለንም። ብንሆን እንኳን እድሜ ተሰጥቶናል፣ እስከዛሬ ድረስ ኖረናል ብለን ፈጣሪያችንን የምናመሰግን ህዝቦች ነን። እንደናንተ ልክስክስ አይደለንም። ምድረ ልክስክስ የምሬ ነው የምላችሁ። ሲቀጥል ሩታ ልክ እንደነገርኳቸው ያ ነገር ሲደረግ ወይም ደግሞ ይሄ ስራ እንዲሰራ የፍቅር ጥያቄ አቅርቤ ተብላ ሲደረግ ምናምን የተንቢ ራሱ ነበረችበት። ኦፍኮርስ መቶ ፐርሰንት። ይህንን ደግሞ ያልሰማሁት ወይም ደግሞ መረጃ ያላገኘሁት ነገር አልናገርም። ነበረች አ ነበረች። በቃ ከተመ። አሁንም መታረቃቸው እኮ አይቀርም፣ ይታረቃሉ። እናንተ ዝም ብላችሁ ታሽቃብጣላችሁ። እናንተ ሩታን ታንቋሸዋታላችሁ። ዛሬ ላይ ነጌ ሲታረቁስ ሩታዬ ልትሉ ነው? ሩታዬ አብርሽዬ ልትሉ ነው? አትሉም እንዴ፣ አደሎም ልትሎም አትችሉ። ማለትም የለባችሁ። ማፈር አለባችሁ እኮ ምድረ ማፈሪያ። ለነገር እኮ አታፍሩም እናንተ መሽታ አፍራላችሁ። ለማንኛውም አብርሃም እንዲሰደብና እያንቋሸሸች የነበረችው ነፃነት ናት። ስለዚህ ሄዱና ነፃነትን ያዟት። እሺ ነፃነትን አንቋሹ እሷ ቤተሰቧን አራክሳ ራሷን አራክሳ ራሷን ዝቅ አድርጋ ክብሯን ዝቅ አድርጋ መታ ስትለፈልፍ የነበረችው እሷ ናት። ፎቶሾፕ አስደርጋ ራቁት ከጡት ማሳዣ ከስንት ነገር ስምንድ ነው ስትጃጃ ላይ የነበረችው እሷ ናት። ሩታ እኮ አይደለችም የቆየ ፎቶ እያወጣች የነበረችው ስትፖስት የነበረችው እሱን ክብሩ ዝቅ እንዲል እያደረገች የነበረችው ሰዎቹ እሱ አላት ሂድና እሷን ጠይቋት ተግባባን አይደለም አሁን እኮ ሙሉ በሙሉ እኮ የቡታጀራይቱ በሮች ራሱ ነፃነትና አብርሃም ናቸው ጥፋተኛ ተብሎ እየደመደመ ነው ያለው ገባቸው ብዙ ፎቶ ወይም ደግሞ ቪዲዮዎች ነበሩ እየተባለ ነው አደል ያለው ስለዚህ ሩታ ላይ የምነው ፊጣ ናቸው አብዝታችሁ ወይስ ማንም የለም ከጎንዋ ቤተሰብም የለም ግዴታ ቤተሰብ እኮ በሆነ ባልሆነ ወቶ እንባ ከረየው ማለት አለበት አደለም ተግባባን ቤተሰብ ግድ ያንቺ ቤተሰብ ዝም ብሎ በሆነ ባልሆነ ወጣ እንባከረ እኔ እንድናገረት ታደርጉኝ እንድናገር አታድርጉኝ። የምሬን ነው የምላችሁ። ሌላኛው ሰው የሚነካ እኔ ጋሽዬ እንዲሰደብ አልፈልግም። ጋሽ እንዲነካ አልፈልግም። ነገር ግን መናገር አቅቶኝ አይደለም። ተግባባን አይደለም? እኔ ለአባት ክብር አለኝ። ሲቀጥል ደግሞ ጋሽ የሚሰደብ አባት አይደለም፣ የሚነካም አባት አይደለም። ጀግና አባት ነው። ቆፍጣና፣ በንግግር የሚያምን የሰውን ልጅ እንደ ልጁ አድርጎ ሰብስቦ የሚይዛ አባት ነው። ተግባባን ሌላማ እኮ እንዲሁ አተራምሳቸው ነበረ። ትርምስምስ አድርጌ ርምስምሳቸው አወጣው ነበረ ነገር ግን እናንተ ስርዓት አልባዎች ስርዓት የሌላችሁ ስርዓት ቢሶች፣ እናንተ ሩታ ላይ አፋችሁ ልከፍቶ አትችሉም፣ ባጭሩ ማለት ነው። አብርሃም ደግሞ አስገድዶ አኖራት ሳይሆን፣ ለምን ያገባት እራሱ ነው። ማንም አይደለም። የፍቅር ጥያቄ ያቀረበ እራሱ ነው። ያ የቀረበው ለዲራማ ነበር። ያን ዲራማ ደግሞ ኤልዱ ነበረች፣ ነበርሽበት፣ አንቺ ሙቪ ነበረበት፣ አዎ ነበረበት፣ የተንቢ ነበረችበት፣ ቤተሰብ ነበረበት ደ ወደ ሚዲያ ሲመጣ አብርሃምና እነ ኤልዱ ብቻ ይሁን እንጂ፣ ከጀርባ እኮ ቤተሰብም ነበረበት። ኦፍኮርስ ነበረበት፣ መቶ ፐርሰንት። እኔ መዋሸት አልፈልግም። ተግባባን ወይስ እናንተ ላጉርሳችሁ አፋችሁ ላይ አምጥቼ? እሺ፣ ደግሞ እንደዚ በአይናችሁ ያያችሁ እኮ ነው የምመስሉት ስትናገሩ፣ የምሬ ነው ብላችሁ በአይናችሁ ያያችሁ መረጃ የደረሳችሁ ነው የምመስሉት። ግን አንድ መረጃ የሚባል ነገር አይደርሳችሁ፣ ምንም የምታውቁት ነገር የለም። በአይናችሁ አላያቸው ዝም ብላቸው የምትፈርዱ ፈራጆች አቤት እናንተ ሲያገባ፣ አቤት እኔም እኔም እኮ አንቺ ሲያገባ ነው የምትሉኝ። ምክንያቱም በምላሴ በምላሴ እውነቴን ነው የምላችሁ። እና ለማንኛውም ውድ ቤተሰቦቼ ወደ ቡታጀራ ጀራ ይዟት ይሄዳል ጋሽዬ ሩታን፣ ምን እንደሚፈጠር እናያለን። እንግዲህ መቼ እንደሚሄዱ ማቀፍ ታሪክ የለም። ነገር ግን ይዟት ይሄዳል። እኔ ወስዷት ቤተሰቦቿም ጋር ሊያስቀምጣት ይሆን፣ እነሱም ጋር ሊያስቀምጣት ይሆን? ማቀፍ ታሪክ የለም። ለማንኛውም በያላችሁበት ሰላም ሆኑልኝ።